ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላሽ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ ያለነባት ምድር ጊዜያዊ መቆያና ወደ አኼራ መሸጋገሪያ ድልድይ ብቻና ብቻ ናት። ከዚህች ከፈተና ምድር ከዱንያ ሀገር ወጥተን ወደ አኼራ ሀገር እስክንሸጋገር ድረስ ሕይወታችን ላይ የተለያዩ ሙሲባዎች፣ ፈተናዎች

ማግኘትም፣ ማጣትም፣ መኖርም፣ መሞትም ሁሉም ፈተና ናቸው። በእነዚህ ሁሉ ፈተናዎች ተፈትኖ ተሞክሮ ፈተናውን በስኬት ያጠናቀቀ ሰው አንገቱን ቀና አድርጎ በደስታ ጀነት ይገባል። እነዚህ ፈተናዎችን ያላለፈ ሰው ዱኒያ ላይ ከገጠመው ትናን ጥቃቅን ፈተና የከፋ ፈተና ጀሀነም ላይ አኼራ ላይ ይጠብቃል።

እሱን ብቻ እየፈተነ ያለ ሊመስለው ይችላል ግራቀኙን ዞር ዞር ብሎ የማያይ ሰው ታሪክን የማያውቅ ሰው ነገሩ እንደዚህ አይደለም እውነታው ሰው ሁሉ ፈተና ላይ ነው ያለው አንዳንዱ ስራ በማጣት ሌላው ትዳር በማጣት ሌላው ትዳሩ ላይ ሰላም በማጣት አንዳንዱ ከትዳር ከትዳር ዓላማዎች አንዱ የሆነውን ልጅ በማጣት ሌላው ሀገሩ ላይ አካባቢ ላይ ሰላም በማጣት ሌላው ጤና በማጣት። ዋህሉን መጀራ ሰው ሆኖ ማይፈተን የለም። ታዲያ ፈተና የማይቀር መሆኑን ሙዕምን እስካረጋገጠ ድረስ በአላህ ቃል እስካመነ ድረስ የፈተና መድኃኒቱ ምንድን ነው የሚል ትልቅ ጥያቄ ሙዕምን ልብ ውስጥ መፈጠር አለበት። መድኃኒቱን ካወቁ ሁሉም በሽታ ቀላል ነው። መድኃኒቱን ካላወቁ ቀላሉን በሽታ ከባድ ሆኖ የባሰ ችግር አደጋ ያስከትላል። ያለንበት ጊዜ አኽር ዘመን እንደመሆኑ ፈተናዎች ይበዛሉ። ሊነጋጋ ሲል ጨለማው እንደሚበረታው ሁሉ ዱንያ ልጠፋ ስትል ፈተናዋ ይበዛ። የፈተና መድኃኒት የሆነው ሷብርን ደግሞ ሰዎች በኢማናቸው ማነስ ምክንያት ያጡታል አይጠቀሙትም። ወደ አኽር ዘመን ስንጠጋ ኢማን ይቀንሳል፣ ሙእሚኖች ጥቂት ነው የሚሆኑት። የኢማን አካል ራስ የሆነው ሰብር ከብዙ ሰዎች ዘንድ በመጥፋቱ ምክንያት ደግሞ ሙሲባዎች፣ አደጋዎች፣ ችግሮች እየበዙ ይሄዳሉ። ትንሹንም ሙሲባ አደጋ ሰዎች ያከብዱታል። በሙሲባ ምክንያት ከጌታቸው ከአላህ ጋር ይጣላሉ፣ ከሰው ጋር ይጣላሉ፣ ዱንያ አኼራቸውን ያበላሻሉ። አንዳንዱ በዲን ምክንያት የደረሰበትን ፈተና ባለመቋቋም፣ አንዳንዶች ደግሞ የዱንያ ሙሲባን ባለመቋቋማቸው ምክንያት ባለፉት ጥቂት ሳምንታት ውስጥ ብቻ የትዳር ዕድሜ ስላለፈ የሰዎችን፣ የቤተሰብን፣ የጎረቤትን ምላስ አልቻልኩትም። ስለዚህ ከዱኒያ መወገድ አለብኝ ብለው የወሰኑ ሰዎች አሉ። ከሰው ጋር የመኗኗርን ፈተና በትዕግሥት ማሳለፍ አቅቷቸው ወላጅ እናቴ ሁሌ ማይመጠንኝን ቃል ትናገራለች። ትርፍ ቃል በመናገር ቤት እንዳልገባ እያደረገችኝ፣ እያሸማቀቀችኝ ነው። ስለዚህ ከእስልምና ወጥቼ ወደ ኩፍር መሄድ እፈልጋለህ ብሎ በአንድ እጁ ቁርአን በሌላ እጁ መስቀል ይዞ የመጣ ሰዋል። ሥራ ተበላሸብኝ፣ መኖር ከበደኝ ብሎ ራሱን ለመጉዳት ከዱንያ ለመውጣት ከአላህ ለመጣላት ሙከራ ያደረገም ሰዋል። በየጊዜው ከወንድም ከሴትም እንደዚህ አይነት ችግሮች ይታያል። ይህ ዱንያ ላይ እስካሉ ድረስ መፈተን የማይቀር መሆኑን ያለማወቅ አሊያ ደግሞ ሰብር የማጣት ውጤት ነውና ሙስሊም የሆነ በሙሉ የሙስልምነት አንዱ መገለጫ ትዕግስት እንደሆነ ሊያውቅና ሊቀበል ይገባዋል። የችግሮች ሁሉ መድኃኒት ሰብር ነው። የችግሮች ሁሉ መሸጋገሪያ ሰብር ነው፣ ትዕግስት ነው። አላህ ተባረከ ወተዓላ ሰብርን ከችግር መውጫ ማምለጫ ፈረስ አድርጎታል። ችግሮችን ሁሉ ሚገረስስ ሚያስወግድ መሳሪያ አድርጎታል። ማይሸነፍ ሰራዊት ነው ሰብር ማለት አንድ ሰው ሶብር ካለው ትዕግስት ካለው ያለ ትጥቅ ችግሮችን ሁሉ በትዕግስቱ ማሸነፍ ይችላል። ሸሽቶ ማምለጫ ምሽግ ነው ማይፈርስ ማይበሳ ትዕግሥት። ከትዕግሥት ጋር ድል አለ። ፈይነማ አልዑስሪ ዩስራ ብሏል። ከችግር ጊዜ ሶብር ካለ ከችግሩ በኋላ ድል ይመጣል፣ ምቾት ይመጣል፣ ሰላም ይመጣል ብሏል። እንደው የሰው ልጅ ሲቸገር በተወሰነ መልኩ ደስ ሊለው ይገባል። በጌታው ቃል ተማምኖ ከችግር በኋላ ድሎት አለ ስለተባለ ችግሬ መከራዬ በረታ፣ እንግዲያውስ ከኋላው ድል ሊመጣ ነው ምቾት ሊመጣ ነው ሊል ይገባል። ትዕግስትና ድል ሸቂቅ የሆኑ ወንድማማቾች ናቸው ተብሏል። ሰብር ካለ ከሰብር በኋላ ድላል ስኬት አለ። ያሰቡትን ማሳካት ከሚሰጉት ከሚፈሩት ነገር መዳን የሚቻለው መቼ ነው? ከችግር ጋር ሶብር ካለ ከችግር ጋር ከሙሲባ ጋር ከመከራ ጋር ሶብር ከሌለ ችግሩ የተባባሰ ይሄዳል ከዱንያ አልፎ አኼራን ይጎዳል። ከችግር ጋር ትግስት ካለ ግን የማይቀር ነው ችግር ተወግዶ በቦታው ላይ ድል ምቾት ስኬት ፎይታ ይተካል። በብዙ ሰዎች በመሳሪያዎች ከመታገዝ ይልቅ በሶብር መታገዝ የተሻለ የሚያዋጣ ነው። የሰው ልጅ ስኬታማ የሚሆነው ኢማንም ሊኖር የሚችለው ሰብር እስካለ ድረስ ነው። ኢማን ካለ ሁሉም አለ፣ አላህ ከአንተ ጋር ስለሚሆን ኢማን ከሌለ ሁሉ ነገር ቢኖርህ ምንም የለህም። የኢማን መለኪያው ደግሞ ሰብር ነው ትዕግስትም። በትዕግስት ሁሉን ነገር ማሳካት ይቻላል። አላህን ከፈሩ ነገሮች ሁሉ ገር በገር ይሆናሉ፣ ብረትም ይቀልጣል። ሰብር ካለ ደግሞ ካሰቡት መድረስ ይቻላል ተብሏል። ቃሉን የሚሞላው እውነተኛው አላህ ተባረከ ወተዓላ ታጋሾችን ቁጥር ስፍር የሌለውን ምንዳ እንደሚመነዳቸው ዱንያም አኼራም ላይ መጨረሻቸውን እንደሚያሳምርላቸው ተናግሮናል ነግሮናል። ከታጋሾች ጋር እንደሆነ አበስሯል። ወስቢሩ ኢነላህ ማዐ አሳቢሪን ብሏል። የሰው ልጆች ሆይ የዲንም ይሁን የዱንያ መከራ ሙሲባ የበረተባችሁ ሰዎች ሆይ ታገሱ።

የሙሳ ተከታዮች ብዙ አይነት መከራ ስቃይ ደርሶባቸው ነበር እንደ ሰው ሐቃቸው ተጠብቆ መኖር አይችሉም ነበር እንደ እንስሳት መገልገያ ብቻ ነበሩ ታገሱ ሰብር አደረጉ መጨረሻ ላይ ግን ምድር ላይ ተተኪዎች የበላይ መሪዎች አደረግናቸዋል በምን ምክንያት ለማ ሰበሩ በታገሱ ጊዜ በመታገሳቸው ምክንያት አላህ የተናገረ ሁሉ እውነት ነው ብለው እርግጠኛ በመሆናቸው ምክንያት ብለው። ታዲያ ጌታ አላህ ከችግር በኋላ ምቾት አለ ድሎት አለ ብሎ ነግሮናል እና ይሄን እርግጠኛ ሆኖ መጠበቅ እስኪሳካ ድረስ ደግሞ በሰብር በትዕግሥት መታገዝ ያስፈልጋል። አላህ ተባረክ ወተዓላ ሰብርን አቶ ከመበሳጨት ከመወራጨት ያልሆነ አካሄድ ከመሄድ ሰብር እንደሚሻል መታገስ እንደሚሻል አላህ ተባረክ ወተዓላ በመሐላ አጥብቆ ነግሮናል ወለኢንሰበርቱም ለሁዋ خيرٌ للصابرين ብሎ የሚያዋጣችሁ መታገስ ነው። ወላሂ ብትታገሱ ይሻላችኋል። ትዕግስት ለታጋሾች ከትዕግስት ተቃራኒ ከሆነው አካሄድ የተሻለ ነው ብሎና የሰው ልጅ ሶብ ትዕግስት ካለው ከትዕግስት ጋር አላህን ከፈራ ጠላቶቹ ሁሉ ሊጎዱት እንደማይችሉ መከራና ሙሲባ ሁሉ ቢፈራረቅበት መጨረሻ ላይ

ስለ ነቢዩላህ ዩሱፍ ታሪክ ሙስሊም ሁሉ ያውቃል፣ ቁርአን የሚቀራ በምን አይነት ችግር አልፈው መጨረሻ ላይ ነብይም የሀገር መሪም እንደሆኑ አላህ ነግሮናል። ዩሱፍ የደረሱበት ደረጃ ላይ ያደረሳቸው አላህን መፍራታቸውና መታገሳቸው ነው። ከአባት እናታቸው ቤት ወጥተው ባሪያ ተደርገው ተሸጠው አገልጋይ ሆነው ያለ ወንጀላቸው ተወንጅለው ለረጅም ዓመታት እስር ቤት ተወርውረው ከዚያ ሁሉ መከራ ሥቃይ በኋላ አላህ ተባርክ ወተዓላ ከእስር ቤት አውጥተው የሀገሩ እንኳ ቋሚ ነዋሪዎች ሊመኙት ሊያገኙት የማይችሉትን ማዕረግ ሰጥቷቸዋል። የሀገሩ አዛዥ ፈላጭ ቆራጭ አድርጓቸዋል። ይህም በምን አገኙት? የበላይነትን፣ መሪነትን፣ ትልቅነትን ያገኙት በሰብር እንደሆነ አላህ ሲነግረን ኢነሁ መን የተቂ ወየስቢር ፈኢነ ላሃ ላ ትግስት ያደረገ አላህን የፈራ ሰው አላህ የታጋሾችን ምንዳ ከንቱ አያደርገውም ትግስት ዱንያም አኼራም ላይ ዋጋ አለው ጀዛ አለው የሰበረ ሰው ችግሮች ቢመሩትም ቢጎመዝዙትም ቢከብዱትም ዋጥ ያደረገ ያልፋል ነገ የተሻለ ቀን ይመጣል ብሎ በሰብር ያለፈ ሰው አላህ ተባረከ ወተዓላ እዚህ ዱንያ ላይ የሚሸልመዋል ያለፉ የመከራ ቀናትን ሳምንታትን ወራትን የሚያስረሳን ጸጋ ዱንያ ላይ ይሰጠዋል አኼራ ላይ ደግሞ ታጋሾች

ከታገሳችሁ ከጸናችሁ አላህን ከፈራችሁ ያሰባችሁት ሁሉ ይሳካል ብሏል። ታጋሾችን እንደሚወዳቸው ነግሮናል። በሙሲባ በችግር ጊዜ መታገስ ከሽልማቶቹ አንዱ የአላህን ውዴታ ማግኘት፣ ይሄ ደግሞ ለመታገስ ትልቅ የሚያነሳሳ ነገር ነው። ባለመታገስ ምንም የሚገኝ ነገር የለም ከአላህ ቁጣ ውጭ። አንድ ሰው ሰብር ስላጣ፣ ስለተበሳጨ፣ ስለተወራጨ ከእስላም ኩፍር ይሻለኛል ስላለ ከመኖር ራሴን ማጥፋት ይሻለኛል ስላለ የአላህ ውሳኔ አይቀየርም። ከዱንያ ችግር ወጥቶ ወደ ባሰ ወደ አኼራ ችግር መሄድ ነው የሆነው ትርፉ። መታገስ ግን ኸይር እንደሆነ በላጭ እንደሆነ ለዱንያም ለአኼራ መሰበር መታገስ እንደሚሻል አላህ ነግረናል። ችለን እንድንታገስ ደግሞ ሲያነሳሳ ሽልማቱን ሲነግረን ወላሁ ዩሕቡ አሳቢሪን። ታገሱ፣ በመታገስ ብዙ ነገር ታገኛላችሁ። ከምታገኙት የትዕግስት ፍሬ ጥቅም አንዱ አላህ ታጋሾችን ይወዳል። ፈማዛ ፈውቀ ሀዛ ሙእምን ከዚህ በላይ ምን ይፈልጋል? የሙእምን ዓላማው ግቡ የአላህን ውዴታ ማግኘት ነው። ሚሰገደው፣ ሚጾመው፣ ሶደቃ የሚሰጠው ሓጅ፣ ዑምራ የሚደረገው፣ ዝምድና የሚቀጠለው፣ ወንጀል የሚተወው የአላህ ውዴታ ተፈልጎ ነው። ታዲያ መከራ ሙሲባ ህይወት ላይ የተፈራርቀው ትዕግስት ከተደረገ የአላህ ውዴታ የሚገኝ ከሆነ ከሶብር ጋር በላ ቢመጣ የሙእምን ደስታ ይሆናል ማለት ደጋግ ቀደምቶች በህይወታቸው ለወራት ምንም አይነት እንቅፋት ችግር ካልገጠማቸው ይፈሩ ነበር። ጌታዬ ሆይ ምን አጥፍቼ ነው አልፈተንከኝም? ለምንድን ነው ይሉ ነበር ተብሏል። ፈተና ከሰብር ጋር ከሆነ የአላህን ውዴታ ስለሚያመጣ ነው። አላህ ተባረከ ወተዓላ ታጋሾችን በሶስት ነገር አበስሯቸዋል። ከሶስቱ አንዱ ብቻ ዱንያ ላይ ካሉ ጸጋዎች ሁሉ ሚሻልና ሚልቅ ነው። ሰዎች ለዱንያ ይገዳደላሉ። አንዱ የሌላኛው ምቀኛ ይሆናል፣ ጠላት ይሆናል፣ ይፎካከራሉ ዱንያ ላይ ካሉ ነገሮች ሁሉ ለታጋሾች ከሚሰጡ ከሶስት ነገሮች አንዱ ይበልጣል። ወበሽር ሳቢሪን ታጋሾችን አበስራቸው። የተኞቹን ሙሲባ ሲደርስባቸው ትግስትም የሚያደርጉ እኔም እኔ ዘንድ የነበረ ነገር ሁሉም የአላህ ነን፣ አላህ አመጣ አላህ ወሰደ ብለው ሚጽናኑ አበስራቸው። በምን ኡላኢካ አለይህም ሶላዋቱን ሚን ረቢህም ወራህመ ወኡላኢካ ሁሙል ሙህተዱን ብሏል። ሶስቱ ሽልማቶች እነዚህ ናቸው። ታጋሾች በአንደኛ ደረጃ አላህ ያወድሳቸዋል። ከተከበሩ ከሰማይ መላእክት ጋር ስለ እነሱ ጀብድ ትልቅነት አላህ ተባረክ ተዓላ ይናገራል። ሰማይ ላይ ይወሳሉ። ሰብር ሰማይ ላይ እንዲታወቁ መላእክት ዘንድ ክብር እንዲያገኙ ያደርጋል። ሁለተኛ፣ አላህ ያዝንላቸዋል። ሶስተኛ፣ ሂዳያ ያላቸው ማለት እነሱ ናቸው ብሎ መስክሮላቸዋል። ሰብር ያለው ሰው ሂዳያ አለው፣ አላህ ያዝንለታል፣ አላህ ያወድሳል። ሰብር የሌለው ሰው ሂዳያ አላገኘም ማለት ነው፣ አልተመራም፣ አልተስተካከልም የአላህን ውዴታም ያጣ። በችግር ጊዜ ሰብር አድርጉ፣ ሶላት ስገዱ፣ ተጽናኑ። ለዲን ለዱንያችሁ የሚበጃችሁ ይህ ነው ብሏል። የዲንም የዱንያ ሙሲባ ሲመጣ ሙሲባውን በሰብር እንድንቋቋመው አላህ ሲመክረን ወስተዒኑ ቢስሶብሪ ወሶላህ ወኢነሃ ለከቢረቱን ኢላ ዓለ ልካሽዒን ብሏል። ዱንያችሁ ላይ ልጅ በማጣት ትዳር በማጣት ትዳር ውስጥ ሰላምን ፍቅርን በማጣት ህይወት ላይ ሥራ በማጣት አካል ላይ ጤንነትን በማጣት መሰል ሰላም ሚነሱ ውስጥን የሚረብሹ ሙሲባዎች ሊፈራረጉባችሁ ይችላሉ። ዲናችሁ ላይ የተለያዩ ፈተናዎች ሊገጥሟችሁ ይችላሉ። ለሁሉም ወስተዒኑ ቢልሶብሪ ወሶላት። ከችግር ለመውጣት የሸይጣንን ምክር አትስሙ። ከመከራው ለመውጣት አንድ፣ በሰብር ታገዙ፣ ሰብር ያገዛችኋል። ሰብር አድርጉ። ሁለተኛ፣ ሶላት አብዟል። በሙሲባና በችግር ጊዜ ሙሲባው ምንም ይሁን ምን አንድ፣ ሶብር ማድረግ ነው አላህ የመከረን። ሁለት፣ ሶላት ማብዛት ዚክር፣ ዱዓ ማብዛትም ይሄን ያደረገ የታገሰ በዱንያም በአኼራ እድለኛ እንደሚሆንም አላህ ሲነግረን የጀነት ሰዎች ጀነት የሚገቡትም ከጀሃነም የሚድኑትም በሶብር እንደሆነ ሲያሳውቅን ኢኒ ጀዘይቱሁም ልየውመ ቢማ ሶበሩ አነሁም ሁሙ ልፋኢዙን ብሏል። ጀነት የገቡ ፈውዝን ያገኙ በትዕግሥታቸው እንደሆነ አላህ ሲያበሰራቸው እዚህ ዱንያ ላይ ያሉ ሰዎችም ይሄን ከወዲሁ ሰምተው ጀነት ለማግኘት ከጀሃንም ለመዳን እንዲሶብሩ እንዲታገሱ ስለ ጀነት ሰዎች ሲነግረን እኔ ዛሬ ጀነትን መነዳኋቸው በመታገሳቸው ምክንያት እነሱ ናቸው ፋኢዞች፣ ከፈሩት ሁሉ የሚድኑ የተመኙትን ሁሉ የሚያገኙ ታጋሾች ናቸው ብሏል። አላህ ተባረከ ወተዓላ ሁላችንም ከታጋሾች ያደርጋል።

صለ አላሁ ለይህ ላ አልህ ወአስሐቢህ ወኢህዋኒህ ወሰለመ ተስሊመን ከሲራ አማበዕድ ዱንያ የፈተና የሙሲባ የመከራ ሀገር ናት። ዱኒያን ማግኘትም ፈተና ነው፣ ማጣትም ፈተና ነው። ያጡ ሰዎች የሆነ ነገር ስለጎደላቸው ከአላህ ጋር ተባረከ ወተዓላ የሚያጣላ አካሄድ ይሄዳሉ። ያገኙ ሰዎችም ኢማን ከሌላቸው ሰብር ከሌላቸው በማግኘታቸው ከአላህ ይርቃል። ከሁለቱም ችግሮች መውጫ መንገድም አሁንም ሰብርና ትዕግሥት ነው። ዱንያን ማጣት የተለያዩ የሚፈልጓቸው ነገሮችን ማጣት የሚያስከትለውን ችግር የምንቋቋመውን በሶብር ነው። ዱንያን ማግኘት የሚያስከትለው ጥጋብ ከአላህ ጋር ተባረከ ወተዓላ እንዳያጣላንም ራሳችንን አስረን የምንይዘው በሶብር ነው። ቃሩን ሰፊ ሀብት አላህ ሰጥቶት ነበር። ሀብቱን ለማሳየትም ያለ የሌለ ጌጡን ተጠቅሞ ውድ ነገሮችን በለበሱ አገልጋዮቹ ታጅቦ በኩራት

በማግኘቱም ይሁን በማጣቱ የሚመጣን ፈተና የሚቋቋሙ ዱንያ ጠፊ እንደሆነች የሚያውቁ ማናቸው? እነዚያ ሶብር የተሰጡ ሰዎች ናቸው ብሏል። ሰብር የሌለው ሰው የዱንያን በልጭልጭ ሲያይ ይፈተናል። የዱንያም በልጭልጭ አግኝቶ ሲያጣ ከአላህ ጋር ይጣላል። ሶብር ያለው ሰው ግን ቢያገኝም ቢያጣም የአላህን ደጅ ይጸናል። የሰጠኝ አላህ ነው፣ ከፈለገ ይወስዳል። እኔም ራሴ የአላህ ነኝ፣ አይደለም ንብረቴ አይደለም ቤተሰቤን ነፍሴን እንኳ አላህ ይወስድ የለ እንዴ? እሱ እንዳለው እሱ እንደፈለገው ይሁን ይላል። በዱንያ ሕይወታችን ላይ ከሰዎች ጋር ስንኗኗርም ብዙ ፈተናዎች ሊገጥሙን እንደሚችሉ ይታወቃል። ቀደም ሲል እንደተገለጸው ከወለደችው ወላጅ እናቱ ጋር መኗኗር ከብዶት፣ ሥራ በማጣቱ በሌሎችም ምክንያቶች ከእናቱ የሚሰነዘርበትን ቃል መቋቋም አቅቶት አኼራውን ለማበላሸት እስከ መወሰን የሚደርስ ሰዋል። ሰዎች የሚያደርሱብንን ጉዳት፣ ጥቃት በምን መልኩ መመለስ እንዳለብንም ቁራን አስተምሮናል። ይድፋዕ ቢለት ይህያ አሕሰን። ሰዎች ምንም ያድርጉ ምን፣ አንተ የቻልከውን ያክል በጥሩ መለስላቸው፣ አላዋቂዎችን ሰምተህ እንዳልሰማ እለፋቸው ብሎን ነበር። ከሰው ጋር ስንኗኗር ሰው መጥፎ ሲያደርግብን እኛ በጥሩ መመለስ፣ በትዕግስት ማለፍም ደግሞ የሚሳካው መቼ ነው? ወማ ዩለቃ ላ ለነ በሩ ወማ ዩለቃሃ ላ ሐቢን ዓظም ብላል ሰዎች የሚያደርሱበትን ጥቃት በትዕግሥት የሚቋቋመው በጥሩ የሚመልስላቸው ይቅር ብሎ የሚያልፈው ስቆ የሚያልፈው ማነው ሰብር ያለው ሰው ነው ብር ያለው ሰው ማለት ትልቅ ዕድለኛ ሰው ነው ብሏል አላህ ተባረክ ወታላ ከክ አላህ ምሎ የሰው ልጆች ሁሉ ከሳሪዎች እንደሆኑ ጠፌዎች እንደሆኑ መጨረሻ እንደሚዋረዱ ነግሮን ከዚህ ውርደት የሚድኑ ያመኑ መልካም ስራ የሰሩ የታገሱ ሰዎች እንደሆኑ ነግሮናል። ወልዓሱሪ ኢነል ኢንሳነ ለፊ ኹስር ኢለለዲነ አመኑ ወአሚሉ ሷሊሓት ወተዋሰው ቢልሐቂ ወተዋሰው ቢስሰብር ሆ የሰው ልጆች ሁሉ ከሳሪ ናቸው። መጨረሻቸው ክስረት ነው ውርደት ነው። እነዚያ ያመኑ መልካም ስራ የሰሩ በመልካም ነገር የተመካከሩ አደራ የተባባሉ እና የሚደርስባቸው ነገር ላይ ሁሉ አላህ ያዘውን መታዘዝ ከለከለውን መከልከል ላይ ሁሉ ታጋሽ የሆኑ ሰዎች ሲቀሩ ከዛ ውጭ ያሉ በሙሉ ከሳሪዎች ናቸው ብሎ ነው። ሰብር ፈተና ሙሲባ ያለበት ሰው ብቻ ሳይሆን ሁሉም ስለሚያስፈልገው የታጋሾች ኢማም መሪ የሆኑትን ነቢ ሙሐመድን አለይሂ ሰላቱ ወሰላም እንኳ አላህ ታገስ ብሎ መክሯቸው፣ ትዕግሥት ለሁሉም ነው የሚያስፈልገው። አላህ የወሰነ ውሳኔ ላይ ትዕግሥት አድርግ ብሏቸው፣ የሚያዋጣው ትዕግሥት ነው ብሏቸው፣ በትዕግሥት ከባድ ነገሮች ሁሉ ይቀላሉ። ሙሲባዎች ሁሉ ይታለፋሉ ብሏል። ወስቢር ሊሁክሚ ረቢክ ፈኢነከ ቢአዕዩኒና ብሏቻ። ነቢያችን ሆይ ለአላህ ውሳኔ ታገስ፣ ሰብር አድርግ፣ እያየሁህ ነው የተከታተልኩህ ነው ብሏቻ። ለነቢዩ እንኳ ዓለይሂ ሰላቱ ወሰላም ሰብር ያስፈልጋል ማለት። የፈለጉትን ጠይቀው አላህ ሊያደርግላቸው የሚችል ከመሆኑ ጋር እሱን ከባሮቹ ጋር ሊያስተዋውቁ ከመላካቸው ጋር እሳቸውን ቢሆን ሁሉ ነገር ጨርቅ አስፋልት አልሆነላቸውም። ሶብር አስፈልጓቸው ታገስለኛ ውሳኔ ብሏቸዋል። የአላህ ቅርብ ከመሆናቸው ጋር የባሮቹ ሁሉ ምርጥና አለቃ ከመሆናቸው ጋር ዱንያ ላይ ብዙ መከራዎችን ሙሲባዎችን አሳልፈዋል። ጥርሳቸው ተሰብሯል። ግንባራቸው ተፈንክቷል። ሚበሉትን አተው ሆዳቸው ላይ ድንጋዮችን አስረዋል። አለህ ሰላሁ ዐለይሂ ወሰለም ታመው ሲያቃስቱ አንድ ሰው ሳይሆን ብዙ ሰው የሚያቃስተውን አይነት ድምፅ ነበር የሚያሰሙት ለዚህ ሶብራ አድርግ አላህ ለወሰነው ውሳኔ ብሏቸው፣ ህይወት ላይ የተለያዩ አይነት ችግሮች የሚደርሱት በድንገት ሳይሆን በአላህ ውሳኔ መሰረት ነው። ለባሪያዬ ይሄ ይሻለዋል ብሎ ነው ሁሉን ያደረገው የሰጠውን የወሰደው። የሚወዱትን ልጅ፣ ወላጅ፣ ወዳጅ በሞት እንዲለዩት የሚያደርገው አላህ። የሰበሰቡትን ሀብት እንዲጠፋ እንዲርቅ የሚያደርገው አላህ። አካላት ላይ የተለያዩ በሽታዎች፣ ሙሲባዎች እንዲደርሱ የሚያደርገው ጌታ አላህ እሱ ለሚያውቀው ጥበብ ነው። አላህ ፈረደ ወሰነ። ሙእምን ደስተኛ ሆኖ አልሐምዱሊላህ ብሎ ሊቀበል ይገባዋል። ይሄ ደግሞ የእድለኝነት ምልክት ነው። አንድ ሰው ዕድለኛ፣ አላህ ዘንድ የተወደደ ከመሆኑ ምልክቶች አንዱ ሙሲባ ሲደርስበት መታገስ፣ መልካም ነገር አላህ ሲሰጠው ማመስገን፣ ጥፋት ሲያጠፋ አላህን ምህረት መጠየቅ ነው። እነዚህ የእድለኝነት ምልክቶች ናቸው። ጥፋት አጥፍቶ ተውበት አለማድረግ፣ ወደ አላህ አለመመለስ፣ አለመጸጸት፣ በጸጋ ጊዜ አላህን አለማመስገን ጸጋውን አላህ በሚወደው መልኩ አለመጠቀም፣ በሙሲባ ጊዜ አለመታገስ ደግሞ አላህ ዘንድ ያለመመረጥ ያለመታደል ምልክት ነው። ነብዩ ዐለይሂ ሰላቱ ወሰላም ታገስ፣ ትግስትም ቢሆን ከአላህ ዘንድ ነው። አላህን ትዕግስት ጠይቀው። ሰዎች በሚያደርሱበት ነገር ልብህ አይጣበብ፣ አትጨናነቅ፣ ሰብር አድርግ፣ ታገስ። አላህ ተባረከ ወተዓላ እሱን ከሚፈሩ እምነት ተግባር አካሄዳቸውን ከሚያሳምሩት ጋር ነው ብሏ። ስንሰብር አላህን ስንፈራ አላህ ከኛ ጋር ይሆናል። መከራው ሙሲባው ቀላል ይሆናል። ያለ ሰብርም ያዋጣ ነገር የለም። ሙእሚን የሚያዋጣው ሰብርና ሰብር ብቻ ነው። አላህ ባሪያውን ከወደደ ይፈትነዋል። የአላህን ፈተና ሙሲባ ውሳኔ ወዶ የተቀበለ አላህ ይወደዋል። የአላህን ውሳኔ የጠላ የተበሳጨ፣ የተወራጨ አላህ ይጠላዋል ብለዋል ነቢዩ አለይሂ ሰላተሁ ባለመታገስ ዱንያም ላይ መጎዳት አኼራም ላይ መጎዳት ነው የሚከተረው። ሙእምን የሚያዋጣው ሰብር ነው። ሰብር የሙእምን ችካሉ ነው ተብሏል። መንጠቆ ነው ተብሏል። ርቆ እንዳይሄድ ሙእምን ራሱን በሰብር አስሮ ይዟል። አስሮ ሊዝ ይገባል። እንስሳት ችካል ላይ ይታሰራሉ። የታሰሩበት ገመድ በፈቀደላቸው ልክ ዞሮ ይበላሉ። ማለፍ ሲፈልጉ ችካሉ መልሶ ያመጣቸዋል። ሙእምንም እንደዛ ነው። የሙእምን ችካሉ ማሰሪያው ሰብር ነው። በሶብር ችካር ራሱን ካላሰረ ከኢማን አጥር ይወጣል። ከአላህ ጋር ይጣላል። አላህ ተባረከ ወተዓላ ለዚህ ነው ሶብር አድርጉ። ሶብር ኸይር ነው በላጭ ነው። ያለ ሶብር የሌለው ሰው ኢማን የለውም ተብሏል። ፈላ ኢማን ሊመላ ሶብር ለሁ። ትዕግስት የሌለው ሰው ኢማን የለው። ቢኖረውም ቀጫጫ ደካማ ኢማን ነው የሚኖረው። በኢማን ልክ ነው ሶብር የሚኖረው። ሶብር የሌለው ሰው ጠርዝ ላይ ሆኖ ነው አላህንም ይገዛው ተብሏል። ጫፍ ላይ ሆኖ አላህን ይገዛል። ያሰበው ከተሳካለት ከተመቸው ጠርዙን ይዞ ይቀጥላል። ያሰበው ካልተሳካለት ደግሞ ከስላም ተንሸራቶ ይወጣል። ኸስረ ዱንያ ወል አኺራ ሊከ ሁወል ኹስራኑል ሙቢን ተብሏል። ጫፍ ላይ ሆኖ አላህን የሚያመልክ ከተመቸው የሚቀጥል፣ ካልተመቸው ተንሸራቶ ከስላም የሚወጣ ከአላህም ይጣላ ዱንያ አኸራውን የከሰረ ሰው ነው ተብሏል። ሕይወት የሚጣፍጠው በሰብሩ ነው በትዕግስት ነው። ታጋሾች ምንዳቸው ጀነት ብቻ ነው። ከጀነት ያነሰ ምንዳ የለም። ለሶብር በትዕግሥት እና በምስጋና ነው ወደ ጀነት የሚበረረው። የአላህ ባሮች በሁለት ክንፎች መሃል ሆነው ነው ወደ ጀነት የሚጓዙት የትዕግስትና የምስጋና። ሁለቱን ያጣ ሰው ወደ ጀነት መብረር ጀነት ላይ ማረፍ አይችልም። በችግር ጊዜ መታገስ፣ በደስታ ጊዜ ማመስገን፣ ሁሌም አላህን አለመርሳት ትልቅ እድለኝነት ነው። አላህ ተባረከ ወተዓላ ከእንደዚህ አይነት እድለኛ ባሮቹ ያደርገን። በመከራ በሙሲባ በችግር ጊዜ ከሚታገሱ በድሎት ጊዜ አላህን ከማይረሱ በጥፋት ጊዜ ወደ አላህ ከሚመለሱ ባሮቹ ያድርገን።